በጣም አምሮብሻል። በጣም እዲስ አስ እጄ ይኸውልሽ። ገና ቀሚስ መልበስ ስላለመልሽ ትወድቅያለሽ። ቀስ ብለሽ እጂ። ኪድዬን ጥርሴን እራሱ ላቅም የነበርኩ ቆይ ቆይ፣ ለምንድን ነው ኪድዬን የምትይው? እናቴ ስለሆነች ነው። ናታን ይህ ምን ሆነሃል ፊትህ? እዳጣረቻ መጽሐፌን ቀዳብኝ እኮ አናዳኛለች። ማ? አዲሷ ልጅ አይታት? አቢጌል ነች የነገረች፣ ቪዲዮ ማሳይታኛለች። አይ አይመስለኝም። እና ቆይ ምን ልታደርጋት ነው? መጽሐፌ የሚቀድብኝ አይደለም ሳልፈቅድለት አንስተው የሚያነብሱ አሉ። ተዋት ናታን፣ ባህሪ እኮ ስለማታውቀው ነው። ዳጣ የናታ መጽሐፍ ቀደደች እና፣ መጽሐፍ ማንበብ ይወዳል ስላት ገብታ ቀደደችው። ለምን ይሄ እኔንም አልገባኝም። ቆይ ስትመጣ እጠይቃታለሁ። እኔ እኮ መጀመሪያውኑ የሚችልሽ ዱርዬ ናት ብዬሽ ነግሬው ነበር። እሱ ግን ሊሰማኝ አልፈለግም። ቀላል ዱርዬ ናት። ናታን እራሱ አያውቅም ነበር። ዛሬ ግን አያት። ናታ ለደረጀ ያደረገችውን ነገር አንድ በአንድ ነገር ነው ስማቴው ማዬ ሲጀመር ልጅ አማል ጤነኛ አይደለም እቢ ተይ ወንድ ልጅ እንደዚህ ይባላል አሁን ቆይ ምኑ ነው የሚያምረው ኧረ በጣም ያማረባት ጭራሽ አልጠበኩም እንደውም ይሄ ቀሚስ ለእኔ ነው መሆን ያለበት እኔ ነኝ የምለብሰው እንዴ እቢ አንቺ ከመች ጀምሮ ነው ቀሚስ መልበስ ያማረሽ ሰላም፣ ሰላም የቻናል የቤተሰቦች በእያላችሁ በተለምዳችሁ ያ ሰላማችሁ ብዙ ትርፍርፍ ይበልልኝ። እነሆ ዛሬ ደግሞ በክፍል ሦስት ዳጣ ተመልሼ መጥቼላችኋለሁ። እስከ ፕሮግራም ፍጻሜ አብራችሁ ትቆዩ ዘንድ የአክብሮት ግብዣችን ነው። ታዲያ ለእዚህ ቻናል አዲስ ከሆናችሁ ቻናሉ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁ እንዳይረሳ፣ በቀጥታ ወደ ቪዲዮ እናልፋለን። ዛሬ ብቻዬን አልመጣሁም። እንግዲህ ከትንሽዬ ዋጋ አብረን ሪያክት ልናደርግ ተመልሰን መጥተናል ማለት ነው። እንግዲህ ዛሬ ሪያክት የምናደርግበትን ቪዲዮ እጅግ በጣም ከወደዳችሁት በዚሁ ቀጥሉ የሚል ኮመንት ታች ጋር ታስቀምጡልናላችሁ። የዳጣ ድራማ እንግዲህ ግርምት ከፈጠሩብን መካከል አንዳንዶችን የምንነጋገርባቸው ይሆናል። እንግዲህ እንዴት አየሽ ዳጣ? ድራማ ድራማ ላይ አሁን እያየን ያለውን ነገር እቺ ልጅ ተወለደች አውጥተው ጣሏት። ያ የሆነበት ደግሞ ዋናው ምክንያት ደግሞ እቺ ዳጣ ምትባለዋ ልጅ የተወለደችው ከሰራተኛ ነው። ስለዚህ ከሰራተኛ ስለተወለደች ከሚስቱ ለመደበቅ የተወለደችዋን ልጅ አውጥቶ መንገድ ላይ ጣላት ማለት ነው። ጣላት አውጥቶ። ነገር ግን እቺ ልጅ ከአስራ ስምንት ዓመት በኋላ አፈላልጋ ቤተሰቦቿን አገኘች። አሁን ወደ ቤተሰቦቿ ስትመለስ ግን የተፈጠረው ችግር ምንድን ነው? ብዙ ልጆች ተወልደዋል። ከዚህ ቤት ከሌላ ከዋና ሚስቱ ሰውዬ። አሁን ሰውየው እያላት ያለ ምንድን ነው? ልጅቷ ነኝ፣ አባትሽ ነኝ አባቴ ግን አትበይ አባቴ ግን አትበይ። በሚስጥር ልክ እንዳሳዳጊሽ ሆኜ እንትን ልበል። ውጭ ላይ ሲወጡ ግን እንደ ልጅ ይንከባከባታል። ሰውየው ግን ይህን ሚስጥር ያውቃል። ሰራተኛ ያውቃል እኮ እሱ ኦልሬዲ አምኖ ተቀብሏታል እኮ አሁን ልጁ መሆኑን እ አምኖ ተቀብሏታል። መቼ እንደጣላትም ምን እንዳላትም ተነግሮ አውቋል እኮ አምኗል። ልጁ መሆኑን ያውቃል መቶ በመቶ። ነገር ግን ምንድን ነው ሚስቱ ስለማታውቅ ልጆቹ ስለማያውቁ አባቴ አትበይኝ ቤት ውስጥ ታትብሎች ቢሆን ውጭ ላይ ስትወጪ ልጄ ላታለሱ አባቴ ትለዋለች እሱ ቤት ውስጥ ግን እንደዛለት አይተች ከሆነ ሲያወሩ ሳማቸው ምን እንደሆን ታቃለ ከዚህ ውስጥ አስፈሪው ነገርና ቶሎ ይታወቃል ሰውየው ይባንንበታል ብዬ ያሰብኩት አቢጌል ይህ ነገር ጠርጥራለች ጠረጠረች አቢጌል ግን አቢጌል ይህ ጠረጠረችበት ዋናው ምክንያት ምን መስሎች ነው የአቢጌል ስጋት ልጅቱ ከቤት እንድትወጣ ነው። አቤጌል ስጋቷ እሱን ናታን ናታንን እንድትነካባት አልፈለግ። ምክንያቱ ምንድረው ተመልካቾቻችን? የአቢጌል ውበትና የዳጣን ውበት አይታቱት ከሆነ የዳጣ ከንግግር ውስጥ እራሱ የሚገባ አይደለም። በጣም የሚገርም ውበት ነው ያለ የሚገርም ቆንጅና ነው። መንገድ ላይ ያደገችበት ባህሪዋ ብቻ ነው ነው ለምግባር ብቻ ነው ጉድለት ያለባት እንጂ አቢጌልን ሙሉ በሙሉ በቆንጅና ትበልጣታለች። በጣም ቆንጆ ናት። ዳ ጽድታ ጋርም ትበልጣል ስጋቷ ምሱ ነው። ለዛ ደግሞ ፍራቻ ያለባት እንጂ አባቷን በዛ ደረጃ ከሌላ ወልዶ ሊሆን ይችላል ብላ ልታሳጣ ትችልም ቢሆን እንኳ ብትጠረጥሪ አንቺ ብትወኝ ያናቴ ወይ በውስጥሽ የሆነ ነገር ታንኮል ስላሰበች ነው ይሄን ነገር አጉልተን ማምጣት ስላሰበች ነው፣ ያ ገብቶሻል ስላሰበች ያንን ነገር አደረገች ማለት ነው። ነገር ግን አባትየው ደረጀ ጎበዝ ነው። ሚስቱን በፍቅር ምን አይነት ነገር ለመግዛት ጥረት እያደረገ እንደሆነ በኃይል ሲሆን መግባባት አልቻሉም። ግን በፍቅር መልኩ ሚስቱንን በመቅረብ ልጅቷ በቤት ውስጥ እንድትቆይ ብዙ ጥረት እያደረገ ነው። ዳጣ ደግሞ በጣም የዋህ ልጅ ናት። የመንገድ መንገድ ላይ ማደርጓ ምናምን ካልሆነ ን በስነ ምግባር እምነቷ ምናምን አይታት ከሆነ በጣም ማስተዋ ልጅ ናት። በጣም ቆንጆ ናት። ገንዘብ የምትፈልግ ሰው የገንዘብ ሰው አይደለች። ፍቅር ነው እሷ የምትፈልገው፣ የቤተሰብ ፍቅር ነው። ነግረው አለችሁ ፍቅር ነው የምፈልገው ቤተሰቤን ነው የምፈልገው እንጂ ገንዘብ አልፈለጉም እያለች ምክንያቱም ገንዘብ ብትፈልግ ገንዘብ የምታገኝበት መንገድም ነበረ። ጥሩ ሰዎችም አጋጥሟታ ከጎዳና ያነሷት ጥሩ እየተንከባከቧት ጥሩ ሁኔታ ላይ ላይ ነበረች። ነገር ግን የማንነት ጥያቄ መመለስ አለበት ብላ ስላመነች ነው ወደዚህ ቤት የመጣችው። አሁንም ግን እዚህ ቤት ፈተናዋ እች ልጅ በጣም ብዙ። ምክንያቱም አሁን መጽሐፉን ቀደሽ ቫይራል ትወጫለሽ ብላ ሪከርድ ያደረገቻል ለናታን አሳይታ፣ ናታን ከቤት እንዲያባራት ነበረ እሷና ናታን መሀል ክፍተት እንዲፈጠር ከመፈለገው ነው አቢጌል ይሄ እሱን ያደረገችው። ግን ናታን አስተውላው ከሆነ ናታን የአቢጌልን ባህሪ ስለተረዳ እና ይመስለኛል፣ አቢጌልን ትንሽ ሚቀበላት ነገር፣ ሚቀበላት አይደለም። ምክንያቱም አሁን ናታን በእርግጠኝነት የምነግርሽ እኔ በተረዳሁት ነው። አንቺ ያየሽበትን አንግል አላውቅም። እኔ የተረዳሁበት ናታን በእርግጠኝነት ለልችልች ፍቅር አለ ለዳጥ አው፣ ሚገርም እኮ ነው። እሱን አስተውልከ እንዲ ጸጉሯን ስራ ስትመጣ ምናም አፉን ከፈተ ምም ነገር ፎቶ ላንሳችሁ ነው ሚችል። አቤጌል ተናዳ ወጣች። ያቺ አቤጌል በጣም የቅናት መንፈስ በጣም ተሰቅሏል። ትልቁ አድቫንቴጁ ደግሞ ምንድን ነው? ናታን ና የዳጣ እናት ጓደኛ ናቸው። ማለት ይሄ ሪሌሽናቸው ጥብቅ ያለ ነው ይሄ ደግሞ አንድ ነግራታለሁ ለማራዘም እዚህ ቤት ያለውን ቆይቷ ለማራዘም እናቷ ቤት ውስጥ መገኘቷ መገኘቷ አሪፍ ነው። በጣም አሪፍ አይደል? ግን እናቷ እኮ እስካሁን እኮ አላወቀችም በይዛ ስሜቱ ግን አለ አለ ስሜቱ አለ። የና እንደዚህ እኮ ነው የእናትነት ባህሪ። ባይነገርም በውስጥ ይነግራል የሆነ ነገር አይነግራልና እይተዋ። እራሱ ሁሉ ነገራ የእናትነት ነው። አላው የእናትነት ባህሪ ባላ ለራሱ እኔ አጀቴን ቁርጥ ነው የምታረገኝ። የእውነቴን ነው የምነግርሽ ነገር ውሃና ዳጣ ቆጭሎ ሲያወሩ መጣለቀ ጭላፍና የምታያቸው ነገር ውስጧ የሆነ ስሜት አለ፣ እርም ትላለች። የእናትነት ባህሪ ውስጥ ላይ ያለ ገብቶሻል አይደለ? እኔ አሁን ዞሮ ዞሮ ምንድነው እያየሁት ያለው ጥይ አቤጌል በጣም የቅናት መንፈስ እንዳለባት የምታየው ቀሚስ ገዝቶላት እንደመጣች አባትየው ቀሚሱን ማየት አልፈለገችም ነበር። ጭራሽ እኮ እኔ ካለበስኩ ምናምን አለች። ያምራል ሲል እኮ ነው አ ቀሚስ ላይ ያምራል ሲል እኮ ነው። እናትየዋ ግን ይህን ባህሪዋ ያንተረርታ ስለነበር ቀድማ ደውለሽ የምትፈልጊው ነገር ካለሽ ዘጅ ብላት ነበር። ያሚገልም ባህሪ ወጀው ቤተሰቡ በሙሉ ይረዳል ይረዳል። ግን በዛው አጋጣሚ ደግሞ ጥሩ የዋህ ቤተሰብ ደግሞ ሰጧቸዋል ነው። እቺ ውሃ ምትባለዋ ከዳጣ ጋር የልጅ አዋቂ ናት። ሰላጣቆንጂ ማች አድርጋለች። ደስ ይላል። ሳይብስላ አትቀናም። ልጅነት አላት። ይጫወታሉ ይቦርቃሉ፣ ደስ የሚል ስሜት አለ። በዚህ ቤት ውስጥ ግን አቤጌል ዞሮ ዞሮ ናታንን እንደማታገኘው እርግጠኛ አንቺ ምንድነው ስሜት በእርግጠኝነት ዳጣና ናታን ጓደኛሞች ሊሆኑ ይችላሉ በቀጣይ በሚገባ በቃ እኔ እሱ ነው እንዲሆንም የምፈልገው። እንደዛ ነው ዳጣና ናታን ግንኙነት እንዲኖራቸው እንደሚኖራቸውም ነው የምጠረጥረው። ምክንያቱም ወንድ ልጅ ከወደደ በቃ ወደደ ነው ወደደ ነው። ግን መጨረሻ ላይ አሁን በጣም የከበደኝ ችግሩ አሁን ዳጣ አሁንም ጥያቄ አላት። ጥያቄዋ ምንድን ነው? እናቴ ማንች ነው ሻ ደግሞ አባትየው ነው ደረጀ መናገር አልፈለገም። አሁን ለሁሉም ጊዜ ያለው እያለ ነው። ስለዚህ ደረጀ አሁን የእናቷ እናትሽ እሷ ነች ብሎ ቢናገር ምንድን ነው የሚፈጠረው? አሁን ቀጣይ የሚለውን ነገር ሳስብ በጣም እየጨነቀኝ ነው፣ ካሁኑ ማለት ነው። አሁን አይነግራትም። አሁን እንደዛ ከነገራት ሁሉ ነገር ነው የሚበለሻሽበትና ይሄን ቤተሰብ ሰውየ ከሆነ አቶ ደረጀ ሁለት ልብ ነው የሆነ ዳጣንም ማስደሰት ይፈልጋል። ዳጣን ሲያስደሰት ደግሞ ቤተሰቡ ይበተናል። ስለዚህ ያለው አማራጭ ምንድን ነው? አቶ ደረጀ ሚስጥሩን መጠበቅ አለበት። እስከ መቼ አይታወቅም። እስከ መ አሁን እኮ እሷ ምኳ ትችልም እኮ ያስፈራል። እሱ በጣም አስፈራል። የፈልገን እንክብካቤ ምናምን ነገር ሊያደርግልሽ ይችላል፣ ምድልሽ ይችላል። አባትሽ አይደለ? ግን የማንነት እስከ መቼ አስራ ስምንት ዓመት ተደብቆ የኖረ ማንነት ዛሬም አባትሽን አግኝተሽ ተደብቆ መኖር አለበት የሚል እምነት የለኝ እሱ በጣም የሚያስፈራ ነገር ነው መቼ ይነግራታል መቼ ነው እውነታው የሚገለጠው እሱ በጣም አስፈሪ ነገር ነው ከተገለጠ በኋላ ይሄ ቤተሰብ ምን ላይ ይወድቃል ምን አይነት ነገር ነው ትዳሩ ይቀጥላል ወይ ይፈርሳሉ እሱ በጣም አነጋጋሪ ነው የሚሆነው እሱ ነው ደግሞ በጣም ነው የሚወዳት አሁን አባትየው ፍቅር በጣም እየጣለችበት ነው አይተሻል መንገድ ላይ ሰው ሲሰድበው እዚህ ጋር አስታውለት ከሆነ አልቻለችም፣ ስሜቷ ስለተሰደበባት ብቻ ምን ያክል አባቷን መጠበቅ እንትን ተቻለች ወንድም እንትን የቀጠቀጠች እና በዛ በዛ ባህሪዋም ደግሞ አሁን እሱ በጣም ለእሷ ፍቅሩ እየጨመረበት ነው የሚሄደው ከምንም በላይ ማለት ነው። እኔ ሴትየዋ ትንሽ ከበድ ያለ ባህሪ ያላት ይመስለኛል። እዚህ ጋር ምንድነው ግን ያስተዋልኩት በጣም ሀገራችን ላይ እየተስፋፋ ያለው ሹገር ዳዲዎች ትላልቅ ሰዎች ምን ያክል የቤት ልጆችን ነው እያባለጉ ያሉት። ነው በጣም የሚገርም ነው። እዚህ ጋ ይሄን ሳላል ማለፍ አልችልም። አሁን የተናገረው ልጁ የተናገረበትና ያለው ነገር እባካችሁ በቃ በዚህ አጋጣሚ ራሳቸው ሴቶች ይጠብቁ። ያው እንግዲህ የአባትነት ፍቅርን ነው የሚያሳየው። የሽሮ መብሊያው ነው ቀጥቅጣ ፖሊስ እያለ ነው አልጠበቀም፣ አባትዬው እየመጨራሽ እንደዚህ ታደርገዋለች ሆኖ አልጠበቀም። መቅጠኗ እናያየዋት ለአይና ብቻ እኔ ለዳጣ እናቷን ማወቅ እንዳለባት እኔ ይሰማኛል። ግን አቶ ደረጀ በጣም ያሳዝናል። አሁን ሁለት ነገር አጣብቂኝ ውስጥ ነው፣ አጣብቂኝ ውስጥ ነው። በጣም የሚያስፈራ ነገር ነው። ምን ቢሆን ብላችሁ ኮሜንት ሴክሽን ላይ ያላችሁን ሀሳብ ምናምን አስቀምጡ። ዞሮ ዞሮ ዞሮ ዞሮ አሁን እኔ ውሳኔ ወስኛለሁ። ናታን በፍጹም አቤጌል ጋር በላይፍ ውስጥ እንደማይቀጥል እርግጠኛ ሆኜ ነው የምነግርሽ። እኔ ያለኝ ምልከታ ከዳጣ ጋር ይቀጥላል። ነገር ግን ዳጣ እና ናታን አብረው ቀጠሉ ማለት ናታንም የዘመድ ልጅ ነው በዚህ ቤት ውስጥ ስለዚህ እናትየዋም ተጽዕኖ ልታደርግበት ትችላለች። አቤጌልም ፍቅር ውስጥ እስከገባች ድረስ ቤተሰቡ መበጥበጧ ስለማይቀር እና እንደማይረዳት እርግጠኛ ሲሆኑ ሁለቱ ላይ ጥቃት ሊያደርሱባቸው ይችላሉ፣ ወይም አቤጌል ዳጣ ላይ ጥቃት ልታደርስባት ትችላለች። ለምን? እዚህ ቤት እንድትወጣ ስለምትፈልግ ማለት ነው። ምክንያቱም በባለፈ ገና እዚህ ቤት ስትመጣ ዳጣ እናትየዋ ነግራታለች፣ እችኛዋ አሁን የዳጣ እናት ናት ብለን የምናምናት ሰው፣ እዚህ ቤት መቀጠል ከፈለግሽ ናታን ጋር በፍጹም እንዳትቀራረቢ ናታንን አበጌል ልትከጅለዋለች ይለዋለች ብለ ነግራታለች። ስለዚህ ዳጣ ደግሞ ሷ ጉዳዩ አይደለም። በእርግጥ ዳጣ ያን ያህል ፍቅር ቢባል የሚገባት ምን ይላል አላማ እንደዛ አይደለም። ዳጣ ፍላጎቷ የናፈቃት የእናቷ ፍቅር ነው እናቷ ነው እንጂ የናታን ፍቅር አይደለም። ያሳሰባት ሌላ ግንኙነት አይደለም። ከዚህ ቤተሰብ የምትፈልገው እሷ የምትፈልግ እናቷ ማናጠቅ አንድና ያቄዋ እሱ ነው። ከዛ ውጭ አርጊ የተባለችውን ታደርጋለች። ግቧን መምታት ህይወቷን መቀጠል ሌላ ዓላማ ይዛ እስካልገባች ድረስ ትንሽ ፈተናዎች ይደራረቡባታል ብዬ አስባለሁ። አቢጌልን ደግሞ አሰው ላያት ከሆነ ተንኮላል። ሁሉም ሰው ነው የሚያውቀው፣ በናታን የማትደራደር ሰው ናት። ለዛ ለዛ ነው መጽሐፍ እስከ ማስቀደድ ውስጥ የገባቸው ለዛ ነው። ነገር ግን እሱ ናታን አቢጌልን ጠርጥሯታል። ለምን መሰለሽ ነው? በጣም አልተደናገጥም፣ እራሷን እጠይቃታለሁ ነው ያለ። ተንኮለኛ እንደሆነች ያውቃል እኮ ያደረገ፣ በተንኮል እንደምታጠምደው ያውቃል። እሱ ግን በእንደዚህ አይነት ጉዳይ ሪሌሽንሽፕ እንዲኖራቸው አይፈልግም ከአቢጌል ጋር። በእርግጠኝነት በተቻለ አይደለም ስለለለው ጠራት፣ ጠራት። ለዛም ነው ብዙም እንትን። የእነ አቢጌል እናት ግን በጣም የዋህ ናት። የፍቅር ሰው ናት። በትንሽ ነገር የምትታለል አይነት ናት። ግን ደግሞ ኮጂኮ እኮ እየመረዘቻት ነው መንፈስ ስላለባት ከሌላ ወልት እንደሆን ስትላት፣ እኮ ተጠራጠረች፣ መጠርጠር ጀመረች። እናትዬው በነገራችን ላይ ቆንጆ ናት፣ ግን ተንኮለኛ ሰው ሁሌ የማያምርበት። የፈለገ ውበት ቢኖርሽ ተንኮለኛ ከሆንሽ አታምሪ። ዋናው ስነምግባር ነው። ምን መልከጥፉ ሆነሽ ስነምግባር ቆንጆ ከሆነ ውስጡ ውበትሽ ከውጭ ጎልቶ ይወጣል። ክፋት ሲኖርሽ እንዲህ እዚህ ነው የምትሆኚ። እንግዲህ ዳራ ላይ በነበረው ሁኔታ ምሳሌ ላይ ወይዘሮ ማህሌት የምትባለዋ ወይዘሮ ማህሌት ስታያት ቆንጆ ነች፣ ነገር ግን የምትሰራው ሴራ እላይ ያለው ውበቷን በሙሉ ደብቆባት። ስለዚህ ውስጣዊ ውበት የሌለው ሰው ምንጊዜ ውጫዊ ውበት የለውም፣ አይታየም። የውስጥ ውበት የውስጣዊ ውበትን ማዳመጥ ስትጀምሪ ውጫዊ ውበት በደንብ እየታየ እንደ ውሃ ግን የውስጥም የውጭም ውበት ያለው ሰው እያዩ አይደለም። እዚህ በጣም ቆንጆ ነች ልጅ ነች ልጅ ነች በጣም ቆንጆ ናት ልጅ ነችአቢጌል ተንኮል ግን በጣም የሚከብድ በጣም ከምን በላይ እንግዲህ እስኪ መጨረሻውን እንግዲህ እናንተም በኮመንት መስጫ ሳጥሩ ስር ላይ አስቀምጡልን። ምን ሊፈጠር ይችላል በዚህ ቤት ውስጥ የሚለውን ጉዳይ እናንተም እንግዲህ ውድ አድማጮቻችን ተመልካቾቻችን በያላችሁበት ሆናችሁ በኮመንት ሴክሽን አስቀምጡልን። እንግዲህ እስካሁን ድረስ አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ላይክ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁ ሼር አድርጉ። እናመሰግናለን።